ሁል ጊዜ ያላችሁን ጥያቄ እናንተ ኮመንት ላይ አስቀምጦልን ከቲክቶክ ቻናላችን ከዩትዩብ ቻናልም ለመመለስ እንሞክራለን። እና እስከዛሬ ስለዘገየው በጣም ይቅርታ ብዙ ውጥረት፣ ድካም፣ ምን ምን ስላለ ከዛ የተነሳ ነው። አንድ የተወሰነ የተወሰኑትን ጥያቄዎች ልመልስ እና ከዛ ሁል ጊዜ በሳምንት በዚህ ቀን ሁል ጊዜ ጥያቄዎቻችሁን የምንመልስበት ጊዜ ስለሆነ እንድትከታተሉ መልክቴ ነው። ሰላም፣ እንዴት ነህ ወንድሜ? ጠቅላላ ከስራ ባልደረቦች ጋር ሰላም ነው። የእግዚአብሔር ሰላም ባላችሁበት ቦታ ሁሉ ይብዛላችሁ። ወንድሜ ዩትዩብ ላይ የምታ የማቀርባቸው ነገሮች በጠቅላላ በደንብ እከታተላለሁ። ታዲያ የከበዳችሁ ነገር በህይወታችሁ ጻፉት የሚል መልእክት ሳይ እጅግ ደስ አለኝ። የመቼ መልእክት እንደሆነ ግን አላወኩም። ዋናው ነገር ግን እኔ የሚከብድ የትዳር ችግር ነው ያለኝ። አስራ ሶስት ዓመት በትዳር ስቆይ የትኛውንም ቀን በሰላም አልተኛም። ብቻ ሁልጊዜ ዝብርቅርቅ ምን እንደምል አላብቅም ብቻ ትዳሩ ጤነኛ አይደለም። በሁሉ በኩል ይሻላል የሚባል ነገር የለውም። እጅግ ከባድ ላይ ነው ያለሁት። እባክህ በምችለው ነገር እርዳኝ። ውስጤ ሰላም በማጣቱ ሌሊት አልተኛም። ምንም ነገር ደስተኛ አይደለሁም። እግዚአብሔር በሚያውቀው እውነት ጸግሽ እርዳኝ። በመድኃኔዓለም አንድ የተዋከበች ነፍስ ታደግ። ልጆች አሉ ሶስት፣ ብዙ ጥያቄ ያላቸው ልጆች ናቸው። አሁንም የምጽፍል ለሌስ ላይ ነው፣ እንቅልፍ እምቢ ብሎኝ ለነፍስ ይሆንልል። እንግዲህ እንደዚህ ብላ አልተናገረችም። በምንድ ነው ትራዲሽን ሰላም ያጣሽው? በምን በኩል ነው ሰላም ያጣ? አንዳንድ ጊዜ በሴክል ፓርት ላይ ሊሆን ይችላል፣ በጭቅጭቅ ሊሆን ይችላል። ቅድም ብላለች፣ ጠዋትም ነገር ማታም ነገር የሚሆንበት አይነት ቤቶች አሉ። አንዳንድ ቤት ደግሞ የሰዎቹ ችግር ብቻ ይሆናል። አንዳንዴ የእኛም ችግር ይሆናል። አንዳንዴ ሰዎቹም የእኛም ችግር ይሆናል። አንዳንዴ የጋራ ችግር ይሆናል። አንዳንድ የግል ችግር የሆነ ችግር ለመፍታት ምንጊዜም ሰው ልጅ ከችግሩ መውጣት አለበት። ከችግሩ ሳትወጪ የችግሩን አትፈቺም። መጀመሪያ ከችግሩ ውጪ እና መጀመሪያ አንቺ ነፃ ሴት ሆኚ። ነፃ ሴት ማለት እናንተ በስሜት ሰላሙ፣ በአይምሮ ሰላሙ፣ በስሜት ሰላሙ፣ በሰውነት ሰላሙ። ለምሳሌ አትተኝም። ይሄን ነገር ከህክምና ባለሙያዎች ጋር በመነጋገር መተኛት ይቻል። አለመተኛት በራሱ ችግር ነው። ባለቤቶች በዛ በኩል መነዛነዙ አንድ ችግር እንደሆኑ እሱ የሚነዛነዝበትም ነገር አንድ ችግር ያንን ነገር ዲቴል መፍታት ደግሞ ሌላኛው መፍትሄ ቢሆንም እንኳን መጀመሪያ ግን ራስን ማዳን ነው። መጀመሪያ ራስን ሰላም፣ እሷ ሰላም የሆነ ሴት ከባሏ ጋር ሰላም ትሆናለች። መጀመሪያ ራስ ሽና፣ መተኛት ቻይ፣ መረጋጋት ቻይ። ከዛ በተረፈ ችግሩን በትክክል አጠኘው። ለምንድ ነው የሚናገረው? ተናገረ ብቻ ሳይሆን ለምንድ ነው የሚናገረው? ይጨቃጨቃል ሳይሆን ለምንድ ነው የሚጨቃጨቀው? እኔ አንድ ከስተመር በቅርብ ቢሮ የመጣ በቃ ሰላም አርሰጣለኛ ጠዋት ንግግር ማታ ንግግር፣ ጠዋት ንግግር ማታ ንግግር አለ እሺ በቃ አንቺ ብቻ ሰምቼ እንዲህ እንዲህ ማለት አልችልም፣ ባለቤትሽን ነው የምሰማው፣ እባክሽን አልኳት። አንቺው አልኳትና፣ ሌላ ቀጠሮ ተይዘውለት መጣ ባለቤቷል ምን ቢለኝ ጥሩ ነው። ባለቤቴ ለምሳሌ ቴሌቪዥን ቤቱ ማታ ልክ ስገባ እየጮኸ ከሆነ እባክያችሁን ድምፁን ቀነስ አድርጉ፣ ለእናንተም ማታ ነው፣ ጎረቤት ሰው ይበጠብጣል ካልኩኝ በቃ ይሄ ጭቅጭቅ ነዋል። እሷ ከስራ ወይ ደግሞ ማህበር ሄዳ እስከ ሶስት ሰዓት ካልመጣ ለምን አመሸሽ፣ ከዚህ ሰዓት ሴት ልጅ ሚስቶ ባለቤት ትዳር ያላት ሴት ልጅ ልጆች ትጠራ እስከ ሶስት ሰዓት ውጭ ማህበር ላይ ድግስ ላይ ታመሻለች፣ አትገቢም ካልኳት ይሄ ጭቅጭቅ ነዋል። ግንኙነት ማድረግ እፈልጋለሁ ካለ ጭቅጭቅ ነዋለች ሁሉንም ነገር ወደ ጭቅጭቅ ነው የምትወስደዋል። ሰው የት ሆኖ ጭቅጭቅ፣ ዝም ልበል አለ። ከዛ በኋላ ነገሮችን በተለየ መንገድ መሞከር ስለሚቻል መሞከር መፍትሄ ስለሆነ ለታሪክ ሰውየው ዝም ቢልስ ግን ችግሩ አልተስተካከል። እኛ ችግሩ የሚስተካከል የሚመስለን ሰውየው የሚጠጣ ከሆነ መጠጡን ከተው፣ የሚናገር ከሆነ ንግግሩን ከተው። እኔ ጸጥ ያሉ ሴቶች አውቃለሁ። በቃ ንግግሩን የረበሻ ቶ ትዳሬን አላጣም፣ ዝም ግን ቤቱ አልተስተካከል። ስድቤን የረበሻ በቃ ዝም ዝም ብላ ታውቃለች ወንድም በቃ ከዚህ በኋላ መደወሌ ነው የረበሸሽ፣ በየሰከንዱ መደወል። አሁን በቃ መደወሉን ላቆም። መደወሉን ሲያቆም ደግሞ በቃ መደወሉን አቆመ፣ በዚህ ስትል። በዚህ ይሄ የአይምሮ ችግር ነው፣ የባህሪ ችግር ነው፣ የአስተዳደግ ችግር ነው፣ የምን ችግር ነው እስከምትሉት ድረስ የሆነ ነገር ስታደረግላት በዚህ ትላለች። ስትንከባከበው፣ ሴክስ ላይ ሴክሱን ስታደረግ ደግሞ በዚህ በኩል ልጆች ጋር ይመጣል በልጆች ስትል በንብረት ይመጣል። በንብረት ስትል በቤተሰብ ይመጣል። ማቆሚያ የሌለው በዚህ በዛ በዚህ በአራቱ መቅጣጫ። ስለዚህ መጀመሪያ ራስሽን ደና አድርጊ። ከዛ በተረፈ መጀመሪያ የሱ ችግር አንድ ነው፣ አንቺ ምላሽ ደግሞ ሁለተኛ ነው። ችግሩ ብቻ አይደለም ችግሩ ችግሩን የምናይበት መንገድም ችግር አዎ፣ እሱ ሁለተኛው ችግር። መጀመሪያ አንድ ችግር ነበረ፣ ችግሩን የምናይበትና የምንፈታበት ደግሞ ሁለተኛ ችግር። ስለዚህ ችግር ውስጥ ሆናችሁ ችግር መፍታት ስለማስችሉ መጀመሪያ ከችግሩ መውጣት ችግሩን በተለየ መንገድ ምናልባት በእኔ በኩልም ሊሆን ይችላል ምናልባት ሰድቤው ተቆጥቼው ስለማላከብረው ስለማልሰማው የሚገባውን ስለ አራኩለት ሊሆን ይችላል ብለሽ ራስሽን ለማየት ጤናሽን ለመጠበቅ የተወሰኑ የተወሰኑ ነገሮች መስመር ለማስያዝ በተሻለ መጠን ደግሞ ወደ ሙያተኛ ጋ እኛም ጋር ብቻ ሳይሆን ሌላም ቦታ ቢሆን ራስን ማየት ስለሚቻል አንቺ ጋ ያለን ችግር በማስተካከል እዛ ጋ ያለሆኑ ሰው ችግሩ መቀነስ ስለሚቻል ወጪ መቀነስ እንደሚቻሉ፣ ጭቅጭቅ መቀነስ ይቻላል፣ ጭቅጭቅ መቀነስ ይቻላል እና እንደዛ ማድረግ ትችላላችሁ። እሺ። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከፈት አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎት አገልግሎት ማግኘት ከፈለጋችሁ በ0977 45 ላይ ደውሉልን። መልሕቅ የእኔም ጥያቄ ነው። ከምንም በላይ እወደዋለሁ፣ ግን በምንም ተአምር ልቀይሮ አልቻልኩም። ከአምሳ ሴት ጋር ያወራል፣ እወድሻለሁ ይለኛል፣ ግን መውደድ እንደዚህ ነው። ጊዜን በከንቱ ለ9 ዓመት አሳልፍኩ። አሁንም እዛው ላይ ነኝ። ምን እንደማደርግ አላወኩም። አላህ የወክለኝ እንጂ ምን እላለሁ። ወላሂ ከባድ ሁኔታ ላይ ነኝ። በነገራችን ላይ ቅድም እንግዲህ ስለ ቺቲንግ በዛኛው ቪዲዮ ስናወራ ነበርና ወንድ ነው ሴት ነው የምትማግጠው? ሰውስ ምን ጎሎት ነው የሚማግጠው? የሚያወራስ ወንድ ለምንድን ነው የሚያወራው ብለን ስለ ልማድ አንስተን ነበር። አንዳንድ ሰዎች ማውራትን ስለለመዱት ብቻ በቃ፣ አንዴ በትዳሩ ላይ ሌላ ሴት ማውራት የለመደ ሰው ነገም ያወራል፣ እህቱንም ያወራል፣ እናትየውንም ያወራል፣ ዘመድ ጓደኛ፣ ቤተሰብ ማንንም ያወራል። ለምን? የማውራት ልማድ ስላለው። አንዴ በትዳሯ ላይ ባትሄድም እንኳን ታወራለች። አንድ ካስተምራለች እና ተይ ነገ ወደማይሆን ነገር ይዞሽ ይሄዳል ምናምን እያለት ነው ማውራት ብቻ ነው ምን ችግር አለው? በቃ አንተ አጠገቤ የለም፣ ቢያንስ ያውሩኛል። ከዛ ጭንቀት ወጣለሁ። አረ እነዛ ሰዎች እኮ ፍቅር ውስጥ ይገባል አይገቡም። እኔ እኮ ራሴን ማቅሰው ነው ራሴን የማቅሰው ነኝ አለች። ከዛ በኋላ ከስድስት ወር በኋላ ከማጋ ማቅጣ ብትገኝ ጥሩ ነው። ከዛው ሰው ጋር እሱ ታይ ካላት ሰው ጋር ሰው ጋር ማቅጣ ተገኘች እና በጣም የገረመኝ እኔ ሰውየ ይህንን ሁሉ ካረጋገጠ በኋላ ሰውየ አይባልም ወጣት ሰላሳ ሰባት ዓመት ነው እና እሷ 29 28 ዓመት በቃ ሁሉ ነገር ካረጋገጠ በኋላ ምን ቢያረግ ጥሩ ነው በቃ እንግዲህ በዚህ ደረጃ ገፍተሽ ተይ እያልኩ እኔን ሳትሰሚ ቀርተሽ እዛ ሰምተሽ እንደዚህ ከሆነ አመሰግናለሁ በታሪክ እንዳላደረኩም ይህንን ማስረጃ አውጥቶ ሰጥቷት ቮይሶቹን እንዳለ አስደመጣት ከዛ በኋላ ምን ትበል የትኛው መሬት ይዋጣት ይቅርታ አድርግልኝ በቃ አንድ ደርስተኝ መርዝ እጠጣለሁ ምን ብትል በቃ ጀስት አልችልም በቃ አመሰግናለሁ ባልነግርሽ ችግር የለውም ይቅርታ አድርግልሽ ነበር ግን ቤቴን መጠበቅ ስላለብኝ መሪ ስለሆንኩ ቤቴን ማስተዳደር ስላለብኝ ተይ ብያለሁ ተይ ብዬ ከዚህ ሰውዬ ጋር ተይ ብላ በነገራችን ላይ በሱ ቦታ ኮ ብትሆኑ ሁላችንም እንዴት እንደሚሆን ከዚህ ሰው ጋር ብላሃት ከዛ ሰው ጋር ማቅጣ ብታገኘት ከዚች ልጅ ጋር ብላው ከዛችው ሴት ጋር ተኝታ ብታገኙ ምን እግዚአብሔር ደግሞ ያዋርዳል። በነገራችን ላይ ማክበር እንደሚችለው ማዋረድም ደግሞ ይችላል። በጣም ሲበዛ መጥፎ ነው እና ተጠንቀቁበትና ትንሽ የተወሰነ ጊዜ ከዚህ በላይ እድሜሽን ዌስት እንዳታደርጊ ትንሽ ቆም ብለሽ ራስሽን ብታዩ። ያንን ከነ ችግሩ መቀበል አንድ ነገር ነው። ከነ ችግሩ መቀበል ካልቻልሽ ደግሞ ሰውየው ያንን ነገር ልማድ መቶ የማይችል ከሆነ የራሴን ውሳኔ ብትወስኝ አለበለዚያ በተለይ ላላገባች ሴት ከባድ ዘጠኝ ዓመት አይደለም ዘጠኝ ወር ዛሬ በዚህ ዘመን ከባድ ነው ላላገባች ሴት የሆነን ሰው ጠብቃ ጣጣውን ጨርሰው ወደዚህ የማይመጣ ከሆነ ማብቂያው የቱ ጋ ነው ቺት ማድረግ ማቆሚያው የቱ ጋ ነው እሱ ያለችም ከማገጠ ነገ ሶስት አራት ልጆችም ወልዳ ይማገጣለና እንደዚህ አይነት ነገሮች ላይ ሲሪየስ ብትሆኑ ይሄ የእናንተ ህይወት ስለሆነ ከራሳቸው ጋር የምትማከሩ ብትጸልዩበት ከዛ በኋላ የራሳችሁን ውሳኔ ብትወስኑ ጥያቄ ሱሰኛን ሰው እንዴት መቀየር ይቻላል ባሌ ማጣት አልፈልግም፣ ግን በሱሱ ምክንያት እንድንለያይ ጠየቅኩት። ብዙ እድሎችንም ሰጥቼው ነበር። ትቻለው ብሎኝ ይምልልኝና፣ ግን ከእኔ ተደብቆ እዛው ነው። በነገራችን ላይ ሱስ እንግዲህ የአይምሮ ጤና ችግር ነው። የሆነ ሰው ሱስ ውስጥ እሱ ስሜቱ መቆጣጠር ሲገባው ስሜቱ እሱን ተቆጣጥሮት፣ ጠዋትና ማታ መጠጣት፣ ጠዋትና ማታ መቃም፣ ጠዋትና ማታ ማጨስ፣ ጠዋትና ማታ ትዳር ላይ መማገጥ፣ ይሄ የአይምሮ ችግር ነው። ያ በጣም ሲበዛ ሕክምና የሚፈልግ ነው። ብዙ ጊዜ ግን ሱስ እንደ ህመም እንደሆነ አናውቅ ህመም ነው የሆነ ሰዎች ለዛ ነው እኮ ምለውልን ቃል ገብተው ተገዝተው ተመልሶ እዛ ውስጥ ይገኛሉ። በቃ ወጣሉ ብሎ ቃል ገብቶ ዕለት ተመልሶ እዛ ውስጥ ነው። ችግሩ ከሱ ቁጥጥር በላይ ነው፣ እሱን ተቆጣጥሮታል ችግሩ። ስለዚህ በተቻለ መጠን ትንሽ እንደዛ ነገሮች በተለየ መንገድ ማየት ይጠይቃል፣ እና ትዕግስት ይጠይቃል፣ ጸሎት ይጠይቃል፣ መርዳት ይጠይቃል ያን ሰው። ካልሆነ ደግሞ በተቻለ መጠን በአንዴ መተው ስለማይችል አትሊስት መቀነስ። እሳት አደጋዎች በተደጋጋሚ የምነግራቸው አንድ ፕሪንሲፕል አላቸው እሱ ምንድነው? እሳት ለማጥፋት እሳቱን ማስራብ እንዳይቀጣጠል፣ መጀመሪያ ማስራብ ከዛ በኋላ ማፈን ከዛ በኋላ ማጥፋት የሚሉት ነገር አለ። ስለዚህ መጀመሪያ ማስራብ፣ ያንን ነገር ትንሽ በትንሽ መቀነስ፣ በትንሽ ምናልባት ጊዜ ሰታ ከሱ ጋር ሆና ሊሆን ይችላል። ራሷን እንደ ዶክተር እንደ ሐኪም እንደ ባለ መድኃኒት ብታይ ያንን ሰው ማከም ትችላላችሁ። በነገራችን ለቤታችሁ ችግር ካለ ልጆቻችሁ ጋር ችግር ካለ ራሳችሁን እንደ ሐኪም ራሳችሁን እንደ ሐኪም ካያችሁ ሰዎቹን ልታግዟቸው ትችላላችሁ። እናንተም ታማሚ፣ ሰዎቹ ታማሚ ከሆነ ማን ማንን ያስታምማል? ስለዚህ በተቻለ መጠን ራሷን ያንን ሰው ትሪት እንደሚያደርገው እንደሚያክመው ካወቀች ያንን ነገር ማስራብ ለዛ ነገር የሚጋ ነገር መቀነስ ትችላለህ ኮንሲስታንሲ ካለው እየቀነሰ እየቀነሰ የሰውየው ግን ፍላጎት ይጠይቃል ፍላጎት ከሌለው ጥንካሬ ከሌለው እሷም ለደረገው ነገር አፕሪሺየት የማታደርገው በርታ ጠንክ ስተዋለ ከዚህ በላይ የማትለው ከሆነ መቶ በመቶ በአንድ አመት በሁለት አመት በወር በሁለት ወር እንዲተው ከፈለገች ሊያስቸግር፣ ሀያ አመት ሊፈጅ ይችላል። የወሲባዊ ቺቲንግ ሩት ኮዝ ያለማክበር፣ ከኔ ይልቅ ቤተሰቡን ማስበለጥ፣ የልጆቹን ፍቅር ለቤተሰቦቹ ነጥቆ መስጠት ሆኖብኛል። ይሄ እንግዲህ በነገራችን ብዙ ከልጅነት ጋር የሚገናኙ ማለት የልጅነት ጠባይ ያላቸው ወይ ደግሞ ቤተሰቡ ጋር ልጆች በጣም ክሎዝ የሆኑና ባውንደሪ አይኖራቸውም። ገደብ የላትም ከቤተሰቦቿ ጋር። ማስመር ግን አለባት እኔ አንድ ከስተመሬ በቅርብ እንግዲህ ቤተሰቡ ጋር ትመለስ ብሎ ሁለት ልጅ የወለደችለት ሚስቱን ቤተሰብ ጋር መልሷል። እሱ ለስራ እየደወለላት እናቴ ደወለች ብላ ጆሮ ላይ ትዘጋለች። እሱ ወሳኝ ቦታ ላይ ሆኖ እባክሽን፣ ብሩ ገብቶልሻል ቼክ ሊያረግ ደውሎ አባት የደወለ ብላ ጆሮ ላይ እና ሰውየው ትክክለኛ ጥያቄ ጠይቀ ምንድነኝ? ግን ላንቻለ ምንድነኝ? እኔ እንደ ወንዱ የሚገባኝ ትልቁ ፍቅር እሱ ይቅር፣ አትሊስት ትንሽ አልከበርም አሁን ፖሊስ አስተካኪው ይሄ ቤታችን እየበጠበጠ ነው። ይሄን ትዳር እንዳታጨው ይሄን ቤት እንዳናጣው እባክሽን። በዚህ ቢላት፣ በዚህ ቢላት፣ በዚህ ቢላት ቀጠለች። ታናሽ ወንድም እንግዲህ እኔ እሷ ራሱ ምን ሆና እንደሆነ አላውቅም። ታናሽ የሚባል ልጅ የሚባል እንትን የአስራ አንድ ነው የአስራ ሁለት ዓመት የመጨረሻ ልጃቸው የሚባል እሱ ሲደውል እንኳን በእናትህ ወንድሜ ደወለ ስልክ አያገኝ መልሼ ልደውልልህ ብላ ጆሮ ላይ ተዘጋለ። ክፋት የለውም እኮ መዝጋቷ፣ ግን ሲደጋገም ይሰለቻል። ማንነኝ እኔ ባንቺ ይወዝ ተስተዳደር። ጠዋትም ጆሮ ላይ፣ ቀንም ጆሮ ላይ፣ ማታም ጆሮ ላይ፣ ጠዋትም ጆሮ ላይ እናቴ ደወለች፣ አባቴ ደወለ፣ ወንድሜ፣ አጎቴ ደወለ ብለህ ጆሮዋ ላይ የምትዘጋ ከሆነማ እናት ግን እሷ ቫሉ የላት ምንም፣ እሱ ምንም ቫሉ የለውም፣ ልጆች ጊዜ የላቸው፣ ይሄ ቤት ክብር የለውም። የቤት ብቻ ነው ክብር ያለው ከእናት ጋር አወዳድሮ አይደለም። የእናት ፍቅር ሌላ፣ የአባት ፍቅር ሌላ፣ የባል ፍቅር ሌላ፣ የሚስት ፍቅር ሌላ፣ የእናት ፍቅር ሌላ። እኔ አግብተው ልጅ ወልደው በቃ እህቱ ጋር የሚጣበቀው እንዲህ የሚገርመኝ አለ። በቃ እኔም እህቶቼ በጣም ነው የምወደው በጣም ግን፣ ገደባ ገደባ፣ እነሱም ገደባ አላቸው። እግዚአብሔር ይስጣቸው። በቃ ወደዛ ማንሄደው ቦታ አለ። ወደዚህ የማይመጡት ቦታ አለ። ገደብ ባሁን ሊኖር ይገባል። ገደብ በቃ ከእናትም ጋር ከተ አንዳንዱ በቃ ያገባው ሁሉ አይመስላችሁ። በቃ ከእህቱ ጋራ እንደ ፍቅረኛ ነው የሚሆነው። ከወንድሟ ጋራ በቃ እንዴት እንደምትሆን እንዴት እንደሚያስደነግጥ እና ከቤተሰቦቻቸው ጋር በጣም ምን አለ። ከባለቤቷ በዛ ደረጃ ክሎዝ ብትሆን ምናልባት የማይወደድ ምናልባት የማይፈቅድ ይሄ ሰው ነው እኮ ብዙ ነገር ከሱ ጋር የምታሳልፈው። ይሄ ባዳ ነው ፍቅር እስከሰጠችው ድረስ አለ አልፈልግም ካለች ነገ ጥሎ ብዙ ነገር ሊሄድ ይችላል። ስለዚህ እኔ በተለይ ቅድሚያ ለቤታችሁ ብትሰጡ። ሰው እናት አባቱን ይተዋል ነው፣ ከዛ በኋላ ከሚስቱ ጋር አንድ ይሆናል። ከባለቤቷ ጋር እንድትሆን ከተጋባ በኋላ ሰው እናቱ ስር ስር እናቱን፣ ሁላችንም እናቶቻችን እንወዳለን አባቶቻችን እንወዳለን እናት አባትን መውደድና በጣም ከቤተሰብ ጋር ግን ኦቨርክሎዝ ሚስትን እስከሚረብሽ ድረስ የምትቀና ሴት ከሆነች በተለይ ምን ያህል እንደሚረብሽ ልነግራቸው ከምችለው በላይ። ስለዚህ ይህን ለማስተካከል ትንሽ ትኩረት አድርጉበት። መጨረሻ ጥያቄ መነጋገር ጭቅጭቅ ነው። ገና ሀሳብ ሳነሳ ጀመርሽ ይለኛል። አሁን ጭራሽ ማውራት ትቻለሁ። እንኳን ሊሰማኝ ደህና ዋልሽ ሳይለኝ ነው የሚገባው። አሁንም ባሌ ሳይሆን የሩቅ ዘበዴ እየመሰለኝ ነው። ፈጣሪ ይርዳኝ። ትዳሬ አደጋ ላይ ነው። እኔ ወንድ ልጅ ይህን ቪዲዮ እየሰማ ከሆነ ከውጭ ስትገባ የወንድነት ካራክተር ሉዝ አታርግ ፕሊዝ። ወንድ መሆኑ የሚታወቀው ሚስትህን፣ ቤተሰብ፣ ልጆችን በትክክል ስታስተዳ ወንድነት እዛ ጋር ነው። ከውጭ ገብተህ የፈለገ ታቁስነ ደህና ዋላችሁ ወይ ከውጭ ስትገቢ ደህና ዋላችሁ ወይ፣ ሰላም ናቸው አለማዋል እኮ አለ። ባሌ እየጠበቀች እኮ ሬሳ መጥቶ ያውቃል። ከሶስት ቀን በኋላ ባለቤቷ በአደጋ እና መርማሪዎቹ እራሱ እንደ አትደዋወሉ በቀን ውስጥ አትደዋወሉ፣ እሺ ሁለተኛ ቀን አትደው ሶስት ቀን አልደወለች አይደዋወሉ፣ በቃ የት እንደገባ አታውቅም። የት እንደገባ ዱባይ ሴት ምንም አይነግራትም። 15 ቀን ወር ቆይቶ ይመጣል። ቻይና ሴት አይነግራትም። የሆነ ቦታ ስትሄድ አትነግረው። በቃ በድግ ብላ ብን ነው። ህግ የለው፣ ስነ ስርዓት የለው፣ እግዚአብሔር መፍራት የለ፣ ሚስትነት ግዴታ የለ፣ ባህልነት ግዴታ የለ። አባወራ ይታወቅ ማወራ አትታወቅ። በጣም አደጋ ነው፣ ባይዞ በጣም እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ተጠንቀቁ። አዛዡ አይታወቅ ታዛዡ አይታወቅ መውጫው አይታወቅ ገቢው አይታወቅ ወጪ አይታወቅ፣ ሴክስ የሚደረግበት ጸሎት የሚደረግበት ልጆች የሚያድጉበት መስመር የሌለው ነው። ቁጭ ብለ መስመር አስመር፣ ባውንደሪ ይኑር፣ ገደብ ይኑር፣ መጠን መጽሐፍ ቅዱስ በመጠን ኑሩ ይላል። በዛ ላይ ደግሞ የምታወራውን ሁሉ ጭቅጭቅ አታርግባት፣ ታውራ። ጭቅጭቅም ከሆነ መጀመሪያ ታውራ ያውራ፣ መጀመሪያ ጭቅጭቅም ከሆነ ያውራ። ምን ችግር አለ? ገና ሳይሰሙ ጀመርሽ ደግሞ የሚሉ ሰዎች አሉ። ጀመርክ ደግሞ አልሰማችሁም እኮ ገና ሳትሰማው ጀመርክ ደግሞ። ገና ሳይሰማት ጀመርሽ ደግሞ። ስለዚህ የዓለም የሚገራርሙ በዓለም ስንት ሚሊዮን ህዝብ ያለቀባቸው ጦርነቶች መጨረሻ ላይ የተፈቱት በንግግር። ህይወታችሁን ሰላም ማድረግ የምትፈልጉ ከሆነ በንግግር እመኑ፣ በንግግር እመኑ። የሚገርም ለውጥ ማየት ከፈለጋችሁ በንግግር እመኑ። እንደዛ ከሆነ የሚገርም ለውጥ ራሳቸው ላይ ታገኛለ። አለበለዛ ግን ልነገራቸው ከምችለው ስለዚህ በተቻላቸው መጠን ይሄ ሚስት ገና ስታወራ ጭቅጭቅ ጭቅጭቅም ደግሞ ምንድን ነው ችግር አለ። ጭቅጭቁ ካልፈታሁ ታዲያ ምን ልትፈታ ነው? ገና ሊያወራ ሲል ጭቅጭቅ ውፍታኝ በቃ ውፍታኝ በቃ እንዴት እንደሚረብሽ እንዴት እንደሚረብሽ ገና ሳትናገር ፍ እጭ ዝም በል ደሞ ጀመርክ ደግሞ በቃ ትበጥብጠኝ በሰፊው እናወራበታል። በጣም በሰፊው እናወራበታል። በጣም አመሰግናለሁ። እንግዲህ ሰዓት ከዚህ በላይ እንዳይሄድ ሌላ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። በምችለው አቅም ጥያቄዎቻችን በሳምንት አንድ ቀን የሚሆን ሁለት ቀን ጥያቄዎቻችን ለመመለስ እንሞክራለን። እየመረጥን እየመረጥን፣ የብዙሃኑ ችግር ነው ብለን የምናስበውን እንመልሳለን። እናንተም አሁንም ጥያቄም ሀሳብ አስተያየትም ካላችሁ ኮመንት ላይ አስቀምጡልን። እንዲሁ ደግሞ ራሴ ላይ መስራት፣ ራሴን መግራት፣ ራሴን መቃኘት፣ ራሴን ማስተዳደር፣ ራሴን መስመር ማስያዝ እፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 0974 ላይ ደውሉ። አመሰግናለሁ።